ኖ ከምድር ተነስሽ እኔ ፍቅር ይዞኛል፣ በህይወት የሆነ ሰው አለ ምናምን ስትይኝ፣ እኔ ምን ምንም የማይሰማኝ ነው ይመስልሽ? ኖ አንቺ እኔ እኮ አንቺ ዛሬ አይደለም። እኔ ሳላ ልክ ነው። እኔ አንቺ ያንቺ አሁን ያንቺ ይሄ ደካማ ጎንሽን፣ አሁን ለምሳሌ ጽሁን ልጅሽ ሆና ቢሆን በዚህ ልክ ነው መቀበላት ነው። አይደረግም። በዚህ በቃ ጥፋተኛ ነኝ ነው። ወለ ግን ቶክሽን ያት ምክር በናትሽ እሺ። አይ ደግሞ ሌላ ነገር ታወራለሽ። ጋባክ ማርያም በጣም ነው የተናደድኩት። ሰው ልታገናኘኝ የጠራሽኝ ያን ሰው የነገረ ኢንፕሬሽን ሰው ስለ ጽዮን የነገረው ሰው ምንም የማገናኘሽ ሰው መሰለኝ። የጠራሽ ነገር ማውራት አልፈልግም፣ መካፈት አልፈልግም ማለት የደረቀ ቁስሌን እያነሳሽ ለምን ለዛውም፣ ከአንቺ እሱን አልቀየሙም፣ ገባሽ? ምክንያቱም አንቺ በመራሹ መንገድ ነው ሊሄድ የሚችለው። እሱም ቢሆን ምንም የሚያውቀው ነገር የለም። አንቺ ከመምጣትሽ በፊት ነው ያለውን ነገር የነገርኩት ግን አንቺ በፈለግሽው መንገድ የፈለግሽው ነገር ማሰብ ትችላለሽ። ማለት በቃ አሁን እኔ ለአንቺ ቁስልሽን መቀስቀስ ፈልጊ ወይም የደረቀ ቁስልሽ ላይ ይሄ ቁስል ላይ ጫው ማድረግ ፈልጊ ምናምን አይደለም። ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ የኛ ቤተሰቦች እኛ አለን እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ብዝት ስት ትይበልልን ዛሬ እንግዲህ አንዳንድ ነገሮችን ለማስተካከል ብዬ ነው የመጣሁት። ማለት ሳላውቅ አበላሻ ማለት ሳላውቅ አበላሻዋቸው የመሰሉኝን ነገሮች ምናልባት ዛሬ ላይ እስኪ ከተስተካከሉልኝ ብዬ እያሰብኩ ነው። እኔ መጀመሪያ ላይ ስህተት ነው ብዬ ያሰብኩት ወይም የሰራሁት ነገር የለም። እነዚህንም በዚህ ልክ ያስከፋታል፣ በዚህ ልክ የእሷን ልብ የእሷን ቅስም ሰብራለሁ ወይም ብዬ ያደረግኩት አንዳችም ነገር የለም። በቃ ዝም ብዬ የሆነ ነገር መጣልኝ፣ እስኪ እቺ ነገር በቃ ብዬ አስቤ የሰራሁት እንጂ እሷን ለማስከፋት፣ እሷን ለማስቀየም ብዬ የሰራሁት አንዳችም ነገር የለም ግን ደግሞ እኔ ባላሰብኩትና ባልጠበቅኩት ሁኔታ ይሄ ነገር ትልቅ ስህተት ሆኖ አግኝቼዋለሁ። ትልቅ ስህተት ስል እኔ ሁላ በቃ የማይደረግ ነገር እንዳደረግኩኝ ውስጥ ይነግሩኛል። የእህቴን ልብን የሰበርኩት፣ ቅስሟን የሰበርኳት፣ የማልቀሷ ምክንያት ሆኛ አለው። መቼም ሆኛ አላቅም ነበር። እስከዛሬ ድረስ እኔ ባለውበት ሁኔታ የእሷ ማልቀስ ምክንያት ሆኛ አላቅም። የሳቋ ምንጭ፣ የደስታዋ ምንጭ እንጂ የማልቀሷ ምክንያት ሆ አላቅም። ዛሬም ላይ ነገም፣ ሁሌም እኔ በእኔ ምክንያት እንድትስቅ እንጂ እኔ ባደረግኩትም እየሆነ ባለውም ነገር በእኔ ምክንያት እንድታለቅስ አልፈልግም እና ነገሮችን ቀለል አድርጌ አስቤ በኢሳያስንም መጀመሪያ ያልነገርኩትም ነበር አሁን ላይ በቃ ሁለታቸውን ልክ አደለውም በርግጥ መሳቅ አይገባኝም ትልቅ ጥፋት አጥፍቻለሁ ግን ደግሞ በቃ በቃ እሺ በቻልኩት መጠን እኔ እግራቸውም ላይ ተደፍቼ ይሁን ማስተካከል ነው ብቻ ማስተካከል ነው የምፈልገው ደስታዋን መመለስ እኔ ትላንትና እሷን አስለቅሻታለሁ አይ ነው ግን የተስተካከለ ነገር እኔ ባላሰብኩት መንገድ አበላሽቻለሁኝ አይ ማስተካከል ነው የምፈልገው። ምን እኔ አልገባኝም። በቃ ማለት እናንተም ተቀይማችሁ ሊሆን ይችላል፣ በቃ ሊሆን ይችላል ሳይሆን ትቀየምኛላችሁ። የሚያስቀይም ነገር ነው ያደረግኩት ሳላስበው፣ ማለት ነው። እና ይሄ ሁሉ ነገር እኔ ምንም ማስብ ያደረግኩት ነገር የለም። ለኢሳያስም አልነገርኩትም ነበረ። ቀጥታ በቃ ሁለታቸውንም ፕራንክ ነበር ለማድረግ ያሰብኩት። ማለት አልነገርኩትም ለሱም፣ ትናንት ግን በቃ አያስኬድም። እማይሆን ነገር ስላደረኩኝ ዛሬ ላይ ለነፂም ለእሱም መናገር አለብኝ ብዬ ስላሰብኩ ነው። ይሱ ከአሁኑ ይቅርታ ማድረግ ያልነበረብኝ ነገር ነው ያደረኩት። ጠራሽኝ የመሰለኝ እኮ ስለ ትላንት ልታወሪ ነው እያደለሁ እኮ፣ ትላንት ስለተፈጠረው ነገር ልታወሪ ነው የመሰለኝ። ትላንት ነገሩን በቃ እንደዛ ስሜታዊ ስቱን ነገሩን ለመጨረስ ነበር ያሰብኩት። ነገር ግን አይታታል። በቃ የማልቀፋው እና ትላንትና መናገር ያደረገችው ነገር እኮ ነው። ምንድነው እኮ ያደረገችው? አይደለም ማለትም አይደለም ማለት ነው። በቃ አይደለም። እኔ ዝም ብዬ ፕራንክ ብዬ ያሰብኩትን ነገር እንጂ ያደረገችው ነገር አይደለም። እየቀለድኩ አይደለም። ማርያምን እየቀለድኩ አይደለም እኮ ሶሪ፣ በቃ እኔ ጥፋት እኮ አጥፍቻለሁኝ። አሁን ምን መሰለህ፣ አሁን አንተ አትባስብኝ ገና የሚመጣውን ነገር እየሳልኩት ነው፣ ምን ሊፈጠር ይችላል። ነዚህ መጣውን እንድትለ ነው የነገርሽ ነገር አውቄ ነው ብራንክ ያረኳችሁ ነው ነው ያርሽኛለሽው። ጥፋተኛ ነኝ ገባ፣ ጥፋተኛ ነኝ። ኮይሱ ይሱ ይቅርታ እየጠየቅኩ ነው አይደል? አይደለም እንደዚህ ነው እኮ በዚህ ልክ አስብ። ያደረኩት አንዳችም ነገር የለም ማለት ደግሞ እኔ ያኔ በዛ ሰዓት ራሱ ፈተዋለሁ ብዬ አሰብኩት ነገር ነበረ። ነገር ግን በጣም ስሜታዊ ሆና ስለነበረ ነፂ እንዴት ሆኑ ነው በዛን ሰዓት እንደዛ አድርጌ እንደዛ አስከፍቼ ነፂ እንደዚህ አልኩት ፍራንክ ነው ብዬ መናገር ስላልቻልኩኝ፣ በቃ ነው ዛሬ ላይ በትናንትም ባደረግኩት ቤተሰቦቻችሁ ቤተሰቦቿ ፊት ዛሬም ላይ ይቅርታዬን ቤተሰብ ቤተሰቦቿ ፊት ጠርቤ ቅርታ መጠየቅ አለብኝ ብዬ ስላሰብኩኝ ነው ዛሬም ካሜራማኗን ጠርቼ እንደዚህ ያደረኩትኝ አሁን አንተም አንተም አይ አይደለም ማለት አንተም ቢያንስ አሁን አሁን ቀድሜ ላንተ የነገርኩህ እሷ በመጣችበት ሰዓት ብቻዬን ይን እንዳልሆን እንዳልደናገር ገባህ። አንተም አውቀህ በቃ እሱ ጥፋተኛ ነች። ነገር ግን በቃ ፈጠራ ነው ያው ሁሉ ነው ያወረሽኝ ወሬ ፈጠራ ነው። ለምን እንደው ጥፋተኛ ነኝ እያልኩ ደጋግሜ ጥፋቴን እንዳስብና እንዳስታውስ መጣልኝ? አይ በጣም አወዛገብሽኝ እኮ እንዴ እንዴት ለማንሽ። አሁንም ያው ሁሉ ነገር ነው የነገርሽኝ ነው ምን እኔ አሁን መቼስ ይከብድ ነገር እኮ ነው። በጣም አዋቃለሁ። በቃ እኔ እራሱ ሴጣን ገፋፍቶኝ ነው ምንም ይሁን እዚህ ያደረኩት አላቅም። ፕራንክ፣ እንደዚህ አይነት ፕራንክ አለ እኔ አላቅም። እናንተ ፍረዱት። እኔ እንጃ አላቅም። እሺ ግን ማለት ነው እኔ በዚህ ልክ ማንንም ማለት ነው ነፂን በዚህ ልክ እንድትሆን ፈልጌ አስቤ ያደረኩት ነገር የለም። እንግዲህ ከአንቺ ባላቅም ያው ያደረግሽው ነገር ልክ አይደለም ብቻ ሳይሆን በጣም እንትን የሚል ነገር ነው። እንደዚህ አይነት ፕራንክ የሚቻልም ከሆነ ኦኬ፣ እኔ ለኔ ችግር የለውም። እኔ ያው የተፈጠሩት ነገሮች በጣም እንትን የሚል ነገር ነው። እኔ ሪል መስሎኝ እንደዛ ተንገብግቤ ያ ሁሉ ነገር አፎን እሷ ላይ የከፈትኩት ፕራንክ ነው። እኔ በዛ እሷ ስትመጣ እንግዲህ የምታወሪው ነገር ምን እንደሚሆን አላውቅም። ለእኔ ችግር የለውም ኦኬ፣ ኖርማል

በማሬምበሚልእግዚብሔርበእግዚብሔር በማስማማት ካልቻልክ ዝም በል እ ነገሩን ሊያብስ ነው። እሺ፣ ምንድነው እንደ ግን አይ እንደ ወይም የሞከርኩት ነገር ነበር ግን አንቺ በጣም ስሜታዊ ሆነች ስለነበር ነው ዝም ዛሬ እንደዚህ ለመናገር የደፈርኩት ብቻ ተረጋጊ፣ ነይ። አይ ምኑን ነው የምታስተካክይው? ልጅ ምንም አይነት ልጅ ምናምን የሚባል ነገር የለም። እኔ ፕራንክ ለማረግ ሞክሪ ነው እንዴ? ይውልሽ በጣም ታግሽሽ ነው ያወራሁሽ። ትናንትና ካንቺ ጋር ምንም አይነት ነገር ማውራት አልፈልግም፣ ማስመካፈት አልፈልግም። ምንም ማለት አላቀም። እኔ ማለት የደረቀ ቁስሌን እያነሳሽ ለምን? ለዛውም ካንቺ እሱን አልቀየመውም። ገባሽ? ምክንያቱም አንቺ በመራሹ መንገድ ነው ሊሄድ የሚችለው እሱ አይ እሱ ምናምን ሳይሆን እሱም ቢሆን ምንም የሚያውቀው ነገር የለም። አንቺ ከመምጣትሽ በፊት ነው ያለውን ነገር የነገርኩት ግን አንቺ በፈለግሽው መንገድ የፈለግሽው ነገር ማሰብ ትችያለሽ። ማለት በቃ አሁን እኔ ለአንቺ ቁስልሽን መቀስቀስ ፈልጊ ወይም የደረቀ ቁስልሽ ላይ ይሄ ቁስል ላይ ጫው ማድረግ ፈልጊ ምናምን አይደለም። በቃ የምትረጅበት መንገድ ነው አይደለም። ማርያምን ነው የምሬ ነው። እንደዚህ እንድታስቢ አልፈልግም። ሲጀመር አንቺ አንቺ ለምን እንደዚህ የምትይው አንቺ ትናንትና፣ በባለፈው ፕራንክስ ታደርጊኝ ምንድን ያልኩት ምንድን ነው አንቺ ነው ከምድር ተነስተሽ እኔ ፍቅር ይዞኛል በህይወት የሆነ ሰው አለ ምናምን ስትይኝ እኔ ምን ምንም የማይሰማኝ ነው የሚመስለሽ ኖ አንቺ፣ እኔ እኮ አንቺ፣ ዛሬ አይደለም፣ እኔ ስለአንቺ እንደማላስብ በቃ ኖ፣ ቆይ፣ አይ ፍራንክ ደም ታውሪ። ሲጀመር ሰው ልታገናኝ የጠራሽኝ ያን ሰው የነገረሽን ሰው፣ ስለ ጽዮን የነገረሽ ሰው፣ አይ ምንም ማገናኝሽ ነኝ መሰለኝ የጠራሽ የማገናኝ ሰው የለኝም የሚያወልሽ ነገር። ግን አንቺ የእኔ እንደዚህ ማድረግ አው ጥፋተኛ ነኝ፣ ይቅርታው ይሻለሁ

አንተም ቢሆን ማለት ነው እንዴ? ነው አይ፣ እኔም ብቻ አይደለም ያስከፋሹ፣ ቤተሰቦችን ሁሉንም ሰው ነው ያስከፋሹ። አጥም ሰብሮ የሚገባ ቃላት ነው እየተናገርሽ የነበረው። በጣም የሚያስከፋ ማለት ነው። ፕራንክ ከሆነ እንዴት በዛ ልክ ሳለክስ ለምን ዝም ማለት ነው? ኖ ፕራንክ ነው እኮ ልክ አይደለም ብዬ ስላሰብኩኝ ነው እንደዛ ስሜታዊ ሆነሽ እንዴት ነው ፕራንክ ነው ማለት የምችለው? እሺ። አይ በጣም ጥሩ ስሜቱ የባሰ አይደለም። ማረም በዛ። ፕራንክ እኮ ልክ አለው አይደለ እንዴ? አግባብ እኮ አለው። ፕራንክ ስታረጊ ግን አንቺ የረሳውትን ነገር የተውኩትን ነገር ከኋላ ምትሽ ድጋሚ በእንደዚህ አይነት ነገር ፕራንክ አይደረግም። ምክንያቱም ያሳለፍ ነው ያ ሪል ላይፋችን ነው። ገባሽ እኮ አሁን እንዴ አስጨክኖሽ በዛ ጥፋተኛ ነኝ። አሁን ደጋግሜ እየነገርኩሽ ነው አይደል? ጥፋተኛ ነኝ እኮ ጥፋተኛ መሆኔን እየካድኩኝ አይደለም። ጥፋተኛ ነኝ፣ አዎ ጥፋተኛ ነኝ። ይቅርታ፣ ለዚህ ይቅርታ። እኔ ራሱ በጣም ያለው በጣም አግሬሲቭ የነገረችው ነገር ብቻ ነፂ ምን ምን እንደምን አላቀኝ ፍራንካ አሁን እኮ ማንኛውም ሰው በእርግጥ ያረኩት ነገር እኮ ልክ እንዳልሆነ፣ አይ ደግሞ ትስላለች እንጂ እኮ ፍራንክ እኮ ይደረጋል፣ ብዙ ሰው ፍራንክ ይደረጋል ግን በዚህ ልክ በሪል ላይፍ ፕራንክ ልታደርጊ አይገባም። ስንት ነገር አለ ፕራንክ ማድረግ። አይ ፕራንክ አሁን እስከ ዛሬ ፕራንክ ያደረኩሽ እኮ እንደዚህ ቢፈጠር ራሱ እንደዛ አይነት ነገር አይ ነው ዝም በላንተ፣ እንደዛ አሁን ሆኖ ቢሆን ራሱ በዚህ ልክ ነው እንደዚህ ነው የማደርገው። ማለት ይሄ ነገር ሪል ሰለብሽ በጣም አስፈሰለብሽ በዚህ ልክ ነው ነው ያንቺን ያንቺን አሁን ይሄ ደካማ ጎንሽን አሁን፣ ለምሳሌ ጽሁን ልጅሽ ሆና ቢሆን በዚህ ልክ ነው መቀበላት አይደረግም። እንደዚህ በቃ ጥፋተኛ ነኝ። አይ ደግሞ ሌላ ነገር ታወራለሽ። ማርያም በጣም ነው ተናደኩት። አሁን ማለት ነው እኔ በነገራችን ላይ አሁን እኔ ማጋገልና ምን አልፈልግም። ፕራንክ ነው እንግዲህ ሶ ፕራንክ ይደራረጋል። ለሌላ ጊዜ አይነት ፕራንክ አይደረግም፣ እናቃለን

አጥፍቻለሁ፣ አውቃለሁ። አይምሮዬን እየወቀሰኝ ያደረ ነገር ነው። አንድ ቀንም ቢሆን አልቻልኩም። በጣም ነበር የጨነቀኝ በሰዓቱ ማስተካከል ስላልቻልኩኝ ነበረ ጸጥ ያልኳት። ግን እናንተን ከልቤ ይቅርታ፣ በጣም ይቅርታ። ነጽይን ደግሞ እክሳለሁ።

እኔ እንደዚህ ይፈጠራል ብዬ አሰብኩትና ያደረኩት ምንም አይነት ነገር ስለሌለ ይቅርታ። ለዚህ የምንም ልጅ የለሽም አይኮ። አይ ማለት እንደዚህ አይነት ነገር አታንሱብኝ ከዚህ በኋላ ወደ እኔ። ይቅርታ አድርጌልሻለሁ። አዎ፣ በሚገባ ያደርጉልኛል። ሸብረቅ ብዬ ይቅርታ ጠይቄያቸዋለሁ፣ ያደርጉልኛል። ያው እንግዲህ ባለማወቅ ነው። እንደዚህ አይነት ፕራንክ አይደረግም። ያው ባለማወቅ ነው። ምንም ማድረግ አይቻልም። ቤተሰቦቻችን እናንተንም ይቅርታ ጠይቀናል፣ ያው ነፂንም ይቅርታ ጠይቀናል። በጣም ሶሪ ማለት እንፈልጋለን። እንወዳቸዋለን እና አከብራቸዋለን። እንደዚህ በሚያስከፋ ስራ ነው በጣም ከዚህ በኋላ በጣም ሶሪ በአይን በላቸዋል። እሺ እንወዳቸዋለን።